የተለያዩ የዝውውር ዜናዎች ሌሊቱን ሙሉ ሲሰሙ ያደሩ ዜናዎች አሉ ታዲያ እነዚህንም ዜናዎች ይዤላችሁ መጽቻለሁ ከነዛም መካከል እንግዲህ ማንቸስተር ሲቲ ጃክ ግሪሊሽን ለመልቀቅ እየተሰናዳ ነው እየተባለ ነው በትላንትና ዕለት እንግዲህ ኤቨርተን የዚህ የማንቸስተር ሲቲ የ29 ዓመቱ የ ክንፍ ተጫዋች ላይ ፍላጎት ያለው ክለብ እንደሆነ ተናግረን ነበረ። ዛሬ ደግሞ ሌሊቱን ሙሉ ሲወራ እንደነበረው የቀድሞ ማንቸስተር ዩናይትድ አሰልጣኝ ቡድን የሆነው ሌቨርኩሰን ኤሪክ ቴናግ የሚመሩት ሌቨርኩሰን የፍሎሪያን ዊርትስ ተተኪ አድርገው እንደሚያስቡትና ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። የፍሎሪያን ዊርትስ እንግዲህ ወደ ሊቨርፑል ሊያመራ ከጫፍ መድረሱን ተከትሎ ነው ጃክ ግሪሊሽን ለማስፈረም ፍላጎት እንዳላቸው ዘሰን የገለጸው ማለት ነው። ወደ ቪክቶር ዮኬሬሽ ጉዳይ በጣም በስፖርቲንግ ሊዝበን ስራ በጣም ተናዷል እየተባለ ይገኛል። ሪከርድ የተባለው የፖርቹጊዝ ጋዜጣ ይዞት እንደወጣው መረጃ ከሆነ ቪክቶሪ ኮሬሽ ተናዷል። ምክንያቱም ስፖርቲንጎች ከዚህ በፊት ከ50 እስከ 55 ሚሊዮን ፓውንድ ይዞ የሚመጣ ክለብ ማንኛውም ክለብ ልጁ ማግኘት ይችላል ሲሉ አስታውቀው ነበረ። ነገር ግን በአሁን ሰዓት 67 ሚሊዮን ፓውንድ እየጠየቁበት ይገኛል እና ቪክቶሪ ኮሬሽም ይህ ነገር እንዳናደደውና ማንቸስተር ዩናይትድ ይህንን ዋጋ ደፍሮ ለመግዛት ፍራታቸውን ነው ምክንያት እንደሆናቸውም ነው እያሰበ የሚገኘው። ከሀምሳ እስከ ሀምሳ አምስት ሚሊዮን ፓውንድ ቢሆን ኖሮ ግን ወዲያው እስካሁንም ያልቅ ነበር ነው ብሎ የሚያስበው ታዲያ በስፖርቲንግ ሊዝበኖች ውሳኔም ተናዷል ነው እየተባለ የሚገኘው። በዚሁ ማንቸስተር ዩናይትድ ዙሪያ ስንቆይ ከብሪያን ቦሙ ጋር አዳዲስ መረጃዎች የሉም። ነገር ግን የመጨረሻ ጥያቄውን እንዳቀረበ እርግጥ ነው። ከክለቡ ጋርም ስምምነት ለመፈፀም ከጫፍ እንደደረሱ ነው እየተነገረ የሚገኘውና ና ብሪያን ቦሙ መቶ ፐርሰንት ማንቸስተር ዩናይትድን እንደሚፈልግ ነው እያሳወቀ የሚገኘው። ከዚህ በፊት እንደ ቶተናም ያሉ ክለቦች ሌሎች የኒካስትል በጣም ትላልቅ ቡድኖችም የዚህ ልጅ ፍርሚያ እንደሚፈልጉና ልጁን በግል ለመስማማት ቢሞክርም ልጁ ግን ማንቸስተር ዩናይትድ ፈላጊ ሆኖ ብቅ ብሏል እና ከማንቸስተር ዩናይትድ ውጪ ሌላ ክለብ አልፈልግም፣ አልገባም የሚል አይነት ሀሳብ ነው ያለው። ታዲያ ክለቦቹም ድርድራቸውን ለመዝጋት ከጫፍ ላይ እንደደረሱ ነው እየተነገረ የሚገኘው። ማንቸስተር ሲቲ ቤት ስንቆይ ከግሪሊሽ በተጨማሪ እንግዲህ የለቀቀበት ግብ ጠባቂ አለ። እሱም ስኮት ካርሰን ነው። ስኮት ካርሰን እናውቋለን። ወደ 11 ዋንጫዎችን ነው ማሳካት የቻሉ ነገር አንድ ዋንጮችን ማሳካት ችሏል። ታዲያ በዚህ ክረምት መልቀቁን ተከትሎ የሱ ተተኪ ለማድረግ ሶስተኛ ግብ ጠባቂ ለማድረግ የእንግሊዛዊን ግብ ጠባቂ የቼልሲ ሰላሳ ሶስት ዓመቱን ግብ ጠባቂ ቤቲኔሊን ለማስፈረም ፍላጎት እንዳላቸውና ጠንክረው ወደፊት ለመጓዝ ጥያቄ ለማቅረብም እየተሰናዱ እንደሆነ ቴሌግራፍ ይዞት የወጣው መረጃ ያመለክታል ማለት ነው። እዛው ማንችስተር ሲቲ ቤት አሁንም ስንቆይ አዲስ ፊርማ አለ። ትላንትና በትላንትናው ዕለት የተረጋገጠ የዝውውር ዜና አለ። ሪያናት ኖሪ ይፋ ሆኗል መግባቱ፣ ክለቡም ራሱ ይፋ ሆኗል። ሊዮን ግን የሪያን ቸርኪን ማንጭ የሊዮኑም ሪያን ቸርኪ 34 ሚሊዮን ፓውንድ በመክፈል የ21 ዓመቱን ድንቅ ፈረንሳዊ አማካይን የግላቸው ማድረጋቸው እርግጥ ሆኗል ማለት ነው። ፋብሪዚዮ ሮማኖም ሂር ዊ ጎ ሲል ነው ያስታወቀው። እንዲሁም ሌሎች ታብሎይዶችም እየተናገሩት ይገኛሉ። ጋዜጦችም እየተናገሩት ይገኛሉ። ታይምስ ይዞት እንደወጣው መረጃ ከሆነ ግን ተስማምተው ጨርሰዋል ነው እያለ የሚገኘውና ለማንቸስተር ሲቲ አዲሱ ፊርማ ሆኖ እየተነገረ ይገኛል። ቴኒ ሬንደርስ ራያን ቼርኪ እንዲሁም ራያን አይትኖሪን በዚህ ክረምት እንግዲህ ማስፈረም ችሏል። ማንቸስተር ሲቲ ወዴት እየሄደ ነው ነው ዋነኛው ጥያቄ። በጣም የቡድን ግንባታ ላይ እየተገኙ እንደሆነ ነው መመልከት የሚቻለው። መናክል ራሳቸውን እያሻሻሉ እንደሚገኙ ነው ማየት የምንችለው እና ማንቸስተር ሲቲዎች በዚህ በዚህ ጠንካራ ክለብ ሆነው ብቅ ብለዋል ማለት ነው። አርሰናል የ ቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ለማስፈረም አምስት ሚሊዮን ፓውንድ ብቻ ለመክፈል ፍላጎት እንዳላቸው ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። ከዚህ በፊትም ይህንን ዜና ዳሰንላችሁ ነበር። ነገር ግን ያው እንደ አዲስ መረጃ ለመነጋገር ያክል ይህ የሰላሳ አመቱን ግብ ጠባቂ አርሰናል በአምስት ሚሊዮን ፓውንድ ብቻ ለማስፈረም ፍላጎት እንዳላቸው እንዲሁም ደግሞ ውሳኔ ለመስጠት እየተጣደፉ እንደሆነ ነው እየተነገረ የሚገኘውና ይህንን ግብ ጥንቃቂ ለማስፈረም እንቅስቃሴ እያደረጉ ነው። ወደ ፔስጂ ና ምራስቲ የፓሪስ ሴን ጀርመን የአውሮፓ ሻምፒየንስ ሊጉ የበላይ ዋንጫ ባለቤት ፓሪስ ሴን ጀርመን የሀያ ሁለት አመቱን ፈረንሳዩን ብራድሊ ባርኮላ እንዳላቸው ይታወቃል። ና ባየር ሙኒክ ይህንን ልጅ ይፈልገዋል ነው እየተባለ የሚገኘው ባየር ሙኒክ እንግዲህ የክንፍ መስመር ተጫዋቾችን ፍለጋ ደጅ እየጸና ይገኛል ምክንያቱም ሌሮይ ሳኔ ይለቃል እየተባለ ነው የእሱ ምትክ እንዲሆኑ ደግሞ ሌሎች ተጫዋቾችን ማስገባት መቻል አለበት ከነዛ መካከል የአትሌቲኮ ቢልባኦ ኒኮ ዊሊያምስ ይገኝበታል እንዲሁም ደግሞ ብራድሊ ባርኮላም አለ እና ከሁለቱ አንዱን ማስፈረም ነው የሚፈልጉትና ብራድሊ ባርኮላ ደግሞ አዲሱ ታርጌታቸው ሆኖ ተገኝቷል። ለየትኛው ተጫዋች ውል ያቀርባሉ፣ የትኛውን ተጫዋች ያስፈርማሉ የሚለው ዋነኛው ጥያቄ ነው። እዛው ፔስጂ ቤት ስንቆይ ደግሞ የበርንሞዙን ኤላይ ዛበርኒ ማስፈረም ይፈልጋሉ፣ ዩክሬናዊን የማል ተከላካይ ማለት ነው። ነገር ግን በርንሞዞች 59 ሚሊዮን ፓውንድ ነው ለዚህ የ22 ዓመት ድን ተከላካይ ዋጋ የለጠፉበት ማለት ነው። ፔስጂዎች ታዲያ ይህንንም ዋጋ ደፍረው ይገዙታል ተብሎ አይጠበቅም። ምክንያቱም የበርንሞዝ ተከላካይ ነው ያን ያክል ገና እንትን አላለም እንደ ሂጅሰን ጥሩ ብቃት እንዳለው እያስመሰከረ አይደለም፣ እና ይህንን ዋጋ ይደፍሩታል ተብሎ አይታሰብም። ሌኪፕ ይዞት የወጣው መረጃ ግን ፔስጂዎች ይህንን ተጫዋች ፈላጊ የሆኑ ብቅ ማለታቸው ነው እየተነገረ የሚገኘው ቶተናም ወደ ቶተናም እንሂድ። ሲ ቶተናም የበርንሞዙን አንቶኒ ሴሜኒን ለማስፈረም ፍላጎታቸውን ከፍ አድርገውታል ነው ሲል ስካይ ስፖርት ይዘውት የወጣው መረጃ የሚያስመለክተን። አንቶኒ ሴሜኒን እንግዲህ የማንቸስተር ዩናይትድን ፍላጎት እንደነበር እናውቃለን። ይህ ጋናዊው የፊት መስመር ተጫዋች የ25 ዓመት ተጫዋች ማለት ነው። ነገር ግን ቶተናሞች ለማስፈረም ከጫፍ እየደረሱ እንደሆነና ፍላጎታቸውም ከፍ ያለ እንደሆነ ነው እየተነገረ የሚገኘው ማንቸስተር ዩናይትድ የብሪያን ምቦሙን ዝውውር ለመጨረስ ከጫፍ መድረሳቸውን ተከትሎ ነው የዚህ ልጅ ፍላጎት ቀዝቀዝ ያደረጉት ማለት ነው። እዛው ቶተናም ቤት ስንቆይ የሬድቡል ሳልስበርጉን የክንፍ መስመር ተጫዋች ዶርግሌስ ኔኒን ለማስፈረም ሌላኛው ክለብ ሆኖ ብቅ ማለታቸው ነው እየተነገረ የሚገኘው። ብዙ ክለቦች የዚህ ልጅ ፈላጊ እንደሆኑ ይታወቃል። ማሊያዊ ተጫዋች ነው። ታዲያ ቲምቶክ ይዞት እንደወጣው መረጃ ከሆነ ከነዚህ ከነዚህ ክለቦች መካከልም ቶተናም ዋነኛው ሆኖ ብቅ ማለቱ ነው እየተነገረ የሚገኘው። ኒውካስተል ዩናይትድ የዌስትሃሙን መሐመድ ኩዱስን ለማስፈረም እየተንቀሳቀሱ ነው እየተባለ ነው። ፉትቦል ኢንሳይደር ይዞት እንደወጣው መረጃ ከሆነ ብራያን ሙቤሙን በማንቸስተር ዩናይትድ መነጠቃቸውን ተከትሎ ነው በማንቸስተር ዩናይትድን መፈለጉን ተከትሎ ፍላጎታቸውን እንዳለ ወደ ማህመድ ኩዱስ እንዳዞሩ ነው እየዘገበ የሚገኘው። ታዲያ ኒውካስትል ዩናይትዶች ይህን ተጫዋች ያስፈርሙታሉ ወይ ነው እየተባለ የሚገኘው። በሳውዲ ባለሀብቶች የሚመራው ኒውካስትል ዩናይትድ ክረምቱን ራሱን አሻሽሎ ቀጣይ ዓመት ለዋንጮች የሚፎካከር ቡድን ለመሆን ራሱን በዚህ የዝውውር መስኮት ማጠናቀር መቻል አለበት። እና ከነዛ መካከል መሐመድ ቁዱስ ዋነኛው ፍላጎታቸው እንደሆነ ነው እየተነገረ የሚገኘው። የበርን በርን ሌው መሀል ተከላካይ ማክሲም ስቲቭ 50 ሚሊዮን ፓውንድ እንደሚያወጣ ነው በርንሌዎች ያሳወቁት። እንግዲህ ትናንሽ ክለቦች የተጫዋቾቻቸውን ዋጋ በጣም ከፍ እያደረጉ ነው የሚገኙት። ባየር ሙኒክ የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ነገር ግን በርንሌዎች 50 ሚሊዮን ፓውንድ ነው የሚፈልጉት። ባየር ሙኒክ ቤክ እንግዲህ ቪንሰንት ካምፓኒ እናውቋለን። ቪንሰንት ካምፓኒ ደግሞ በርንሌን ወደ ፕሪሚየር ሊጉ ሳ ሲያድግ ካቻምና በጣም ጥሩ አጨዋወት ስታይል እየነበረው እንደሆነ እናውቃለን። ታዲያ ማክሲሜ ስቲቭ የቪንሴንት ካምፓኒ ተጫዋች ነበረ በዚህ በበርንሌ ቤት ማለት ነው። ነገር ግን ቪንሴንት ካምፓኒ አሁንም በሙኒክ ቤቱ ይህንን ተጫዋች ዳግም ማግኘት ይፈልጋል። ታዲያ በርንሌዎችም ሀምሳ ሚሊዮን ፓውንድ እንደሚፈልጉ ነው እየተነገረ የሚገኘው። አርሰናል ዝውውሮችን መጨረስ እየከበደው እንደሆነ ነው እየተመለከትን የምንገኘው። ቀደም ሲል የዙቢሜንዲ ነገር የዝውውር ዙሪያ በጣም ብዙ እየተነሳበት ይገኛል። ማድሪድ ለመጥለፍ እየሞከረ ነው እየተባለ ይገኛል። ታዲያውን ደግሞ የሼሽኮን የዝውውር ጉዳይ አልሂላል ገብቶበታል። ይህም ከባድ ያደርግበታል። ምናልባት የልጁ ፍላጎት አልሂላል ካልሆነ በቀር በአውሮፓ ያለውን ቆይታ ማራዛም የሚፈልግ ካልሆነ በቀር ልጁ ይቅርታ፣ የአልሂላል ገንዘብ አጓግቶት ሊሄድ ይችላል ወደ ሳውዲና የፊፋ የዓለም ክለቦች ዋንጫንም መሳተፍ የሚችልበትን እድል ነው የሚያገኘው እዛ ከሄደ። ነገር ግን አርሰናልን እፈልጋለሁ ወይ በአውሮፓ ክለቦች መጮት እፈልጋለሁ እዚህ ብዙ ተስፋ አለኝ የሚል ከሆነ ግን የሚቀርበት እድል እንዳለ ነው እየተመለከትን ያለነው። ምናልባት በሴስኮ ጉዳይ ላይ የምናነሳው ነገር ቢኖር አርሰናል ነገሮችን በራሱ በራሱ ላይ እያወሳሰበ ያለ ነው የሚመስለው። ምክንያቱም ከቤንጃሚን ሴስኮ ጋር የአርሰናል ስሜት የያዘን ያለው በዚህ ክረምት አይደለም። ከጥር ዝውውር ጀምሮ ከተጫዋቹ ጋር በግል ጉዳዮች ለመስማማት ጥረት አድርጓል አርሰናሎች። ነገር ግን ተመልክተህ ከሆነ የቤንጃሚን ሴስኮ ዋጋ የነበረው ጥር ላይ ወደ ሰማንያ የሚጠጋ ገንዘብ ነበረ ወደ ሰማንያ ሚሊዮን ፓውንድ የሚጠጋ ገንዘብ ነበር። ስለዚህ አርሰናል ዝውሩ መጨረስ ስላልቻለ ደግሞ አንዳንድ ጊዜም የሚደረገው ይሄ ልክ ሌሎች ነገሮች ሲሸጡም ይሄ ማራገም የሚባል ነገር አለ አይደለ፣ መሀል ሌሎች ክለቦች ሲገቡ የዝውውር ዜና ሲሆን በየሚዲያ አውታሩ የዝውውር ዜና ሲሆን ዋጋው የጨመር ሄደ። በጊዜ ሂደት በኋላ ዘጠና ሶስት ደረሰ ከሰማኒያ ተነስቶ ማለት ነው። ልጁ እንግዲህ ገና የሀያ ሁለት ዓመት ታዳጊ መሆኑን ተከትሎ ነው እንጂ ከነ ቪክቶር ዮኬሬሽ ከነ ቪክቶር ስሜን አንጻር ስናየው ግን የጎል አስተዋጽኦ ትንሽ አነስ ያለ ነው ተመልክተ ነዋል እና ያድጋል በሚለው ነው። የብሩም ዋጋ እያደገ የሚገኘው አርሰናልም ትንሽ ፎከሱን ወደሱ የሚያዞረበት ምክንያት ገና ታዳጊ ልጅ እንደመሆኑ መጠንና እንደሚያድግም ሌሎች ክለቦች ደግሞ ሲገቡበት አንዳንድ ጊዜ እንዴት ነው፣ ለምሳሌ የማድሪድን ነገር ተመልክተህ ከሆነ በ የዙቢሜንዲ ጉዳይ እንመለስበታለን። ማድሪድ የገባበት ሁኔታ ነገር ግን ማድሪድ ብዙ ጊዜ ምንድን ነው የሚያደርገው አይተህ ከሆነ ልክ የሆነ ተጫዋች የሚያስፈርም ከሆነ ማድሪድ አሁን ለምሳሌ ቤሊንጋም ወደ ማድሪድ ሲቀላቀል ተመልክተህ ከሆነ ቤሊንጋም ማድሪድ ገባ የሚል ዜና የሰማነው እንጂ ቤሊንጋም ወደ ማድሪድ ሊሄድ ነው እንዲህ ሊሆን ነው። መጀመሪያ በእርግጥ እንደሚገባ ተወርቶ ነበር። ከዛ በኋላ ግን ሌሎች ክለቦች መካል ላይ ሳይገቡ ጠልፎ ወሰደው ማድሪድ ገብተዋል። ለ ስለዚህ፣ አርሰናል አሁን ማድሪድ አርሰናል ተጫዎቹን ሊገዛ ነው ተብሎ ገበያ ላይ ይወጣል። ከዛ ብዙ ሚዲያዎች ይዞት ያን መረጃ ያንዣቡታል። ከዛ በኋላ ተጫዎቹ ዋጋ የጨመር ይሄዳል። አርሰናል እጁን አጣጥፎ ይቀርና ሌላ ተጫዎች ሌላ ክለብ ተጫዎቹ የሚያስፈርሙት ሁኔታ ነው። ስለዚህ ዝውውር ላይ ምንድነው የማድሪድ ልምድ ቢኖሩ አርሰናል ተጫዋቹን ለምሳሌ ቤንጃሚን ስሙ ተያያዘ። ከዛ በኋላ ግን መክፈል ያለበትን ገንዘብ ከፍሎ ዝውውሩን ቶሎ ቢዘጋና ይፋ ቢያደርግ እንደዚያ ነገሮች አይፈጠሩም ነበርና ስለዚህ የቤንጃሚን ሴስኮ ጉዳይ አሁንም ቢሆን አል ሂላል መቀላቀሉ ዝውውር ለአርሰናል ከባድ ሊያደርግበት ይችላል። ምክንያቱ ደግሞ እንዳልከው ቅድም አንተ ገልጸዋል፣ ተጫዋቹ ምናልባትም ገንዘብ የሚፈልግ ከሆነ አሊታሊ የሚያቀርብት ገንዘብ ምንም ጥርጥር የለውም፣ አርሰናል ከሚከፍለው ለሶስት እጥፍ በላይ ሊሆን ይችላል። ስለዚህ ገንዘብ የሚፈልግ ከሆነ አሊያም ደግሞ አውሮፓ ላይ መቆየት ብዙ ፍላጎት ከሌለው ገንዘብ የሚፈልግ ከሆነ ተጫዋቹ አርሰናል ሊያጣ የሚችልበት አጋጣሚ ነው ያለው እና እዚህ ጋር ግን እንዳነሳው አርሰናል እንደ ማድሪድ ወደፊት ቢሄድ ቶሎ ቢጨርስ ብላል እና እንደ ማድሪድ ዝውውሮችን ለመጨረስ ግን የማድሪድን ስም መያዝ መቻል አለብህ። ምክንያቱም ምን ያክል ትልቅ ክለብ እንደሆነ እናውቃለን። ተጫዋቾች ኢቨን በነፃ እንኳን የሚሄዱበት ክለብ እንደሆነ እናውቃለን። አንድ ዓመት ኮንትራታቸውን ለመጨረስ በነፃ ወደዛ ክለብ ለመሄድ አንድ ነው ዓመት እንግዲህ ክሊያን ምባፔ እንዴት እየተሰቃየ ሲጮት እንደነበር ቤንች እየሆነ ከቡድኑ ጋር እየተነጫነጨ ምናምን ያለፈበትን ሁኔታ ተመልክተናል፣ እና እንደ ማድሪድ ትልቅ ስም ከሌለ። ተጫዋቾች ያንን ያህል ብር ብቻ አይደለም ነው ላ የፈለኩት። እዚህ ጋር ዋናው ትልቅም ስም ስም መገንባት ይጠበቅበል። እንዴት ነው ታዲያ ይሄ ነገር እኮ የምናያዘው ማይሶናይትድ መመልከት ይችላለን። አሁንም ድረስ ማይሶናይትድ እኮ አስራ አምስት ላይ የጨረሰ ክለብ ነው አይደለ? ቀጣይ ዓመት የትኛውንም የአውሮፓ መድረክ የማይሳተፍ ክለብ ነው። በአውሮፓ መድረክ አንመለከተውም። ነገር ግን የገነባው ስም ስላለ አሁንም ቢሆን ተጫዋቾች ዩናይት እየመረጡ አይደለም። ይህን ቪክቶሪ ኮሬሽ ቪክቶሪ ኮሬሽ ጉዳይ እራሱ እኮ አሁን እናወራበታለን አይደለ? አሁን ከስፖርቲንግ ሊዝበን ከባዮ ላይ ስፖርቲንግ ሊዝበን ቀንሷል። ከዚህ ተጫዋቾች ደግሞ የፖርቱጋል ሚዲያዎች እንደሚያወሩት ከሆነ ወደ እንግሊዝ ያመራል። የትኛው ክለብ እንደሆነ አይታወቀ ነው የሚባለው። ስለዚህ እሱንም ጉዳይ እንመለስበታለን። ስለዚህ ማን ዩናይትድ አሁንም ቢሆን ተጫዋቾች የመረጡት የብራያን ምቡሞን ምርጫ ተመልከት፣ ማቴስ ኩኒያን ተመልከት። እነዚህ ክለብ ተጫዋቾች እኮ ሌላ የሚፈልጋቸው አውሮፓ መድረክ ላይ የሚሳተፉ ክለቦች እኮ ይፈልጓቸዋል። ገብቶሃል አይደለም? ስለዚህ ነገር ግን ቅድም አንተ ያልከው ነው ስም ሲኖርህ ባትሳተፍ የትኛው ምትን ባይኖርህ እንኳን ባለህ ስም ምክንያት ተጫዋቾችን ማጣት የምትችልበት አጋጣሚ ነው ያለውና ምናልባትም ሴስኮ ጉዳይ ተነስተን ያወራነው ነውና፣ አርሰናል ምናልባትም ሴስኮን ሊያጣ የሚችልበት አጋጣሚ ይኖራል። ነገር ግን ይሄ ሊሆን የሚችለው ዛሬ ምሽት ሶስት ላይ ለአንድ ሳምንት የዝውውር መስኮት ይዘጋል። ስለዚህ አሊ ላሪ እንደ አማራጭ የሚፈልገው እስከ ዛሬ ሶስት ድረስ ተጫዋች ማስፈረም ይፈልጋል። ምክንያቱም በዓለም ክለቦች ዋንጫ ላይ እንዲያሳትፍ ከአራት ቀናት ቆይታ በኋላ የዓለም ክለቦች ዋንጫ ጀምራልና ስለዚህ በዓለም ክለቦች ዋንጫ ላይ ተጫዋች እንዲያሳትፍ ከፈለገ ዛሬ እስከ ሶስት ድረስ ተጫዋች ማስፈረም ይጠበቅበታል። ስለዚህ አሊያም ደግሞ አርሰናል ተመልሶ እንደነበረው የሚቀጥልበት አጋጣሚ የሚኖር ይቻል የሚል ጉዳዮች አሉ ከዙቢሜንዲ ጋር ተያይዘው ደግሞ ማድሪድ ባለቀ ሰዓት እጁን አስገብቶበታልና ነገሮችን ማድሪድ ሲገባ ነገሮችን ያበላሻል መጫወቾች ዝውውር ላይ እና ደግሞ ምናምን ሳይሆን የስም ጉዳይ የገንዘብ ማቅረብ ጉዳይ ገንዘብም ቢሆን የአርሰናል ተቻለ ገንዘብ ማቅረብ ይችላል ማድሪድና ስለዚህ ነገሮችን ማበላሽ የተቻለ ስለዚህ ዙቢሜንዲ ዙሪያም ማድሪድ መግባቱ ምናልባትም ምን አይነት ተጽዕኖ ሊኖረው ይችላል ብለህ ታስባለህ በእርግጥ ያሉ ነገሮች አሉ አይደል አሁን ላይ ዙቢሜንዲ ዙሪያ አልቋል የማድሪድ ብዙ ሚዲያዎች ላይ ሲያወሩ ውዝግብ አለ የወረቀት ጉዳዮች አልቋል። ስለዚህ ይፋ ማድረግ ነው የቀረው እና የአርሰናል ንብረት ነው ወደ ተጫዋቹ የሚሉ ሚዲያዎች አሉ። ነገር ግን ምንድን ነው ያለው ዶኩመንት ተለዋውጧል የሚባል ነገር አለ። አርሰናል እና ሪያል ሶሲዳድ በተጫዋቹ ዙሪያ ዶክመንት ተለዋውጧል የሚባል ነገር አለ። ነገር ግን ዶኩመንት መለዋወጥ ማለት ተጫዋቹ የአርሰናል ንብረት መሆኑን ማረጋገጫ አይደለም። ምንድነው በሁለቱም ክለቦች መካከል ዶክመንት እንዲለዋወጡ ያደረጋቸው ነገር ሲባል አርሰናልም ይሁን ራሱዛር በሁለቱም ክለቦች በኩል ተጫዋቹን በዚህ ዓመት ማስፈር እንዲቀላቀል አይፈልጉም። በዚህ ዓመት ማለት እንዴት ነው? በፋይናንሱ ህግ መሰረት እስከ ጁን 30 ያለው ጊዜ በ2025 ይቆጠራል። ጁላይ አንድ ደግሞ ሲሆን በአዲሱ የዝውውር አመት ተብለው የሚቆጠረው በፋይናንስ ህግ መሰረት። ስለዚህ ሁለቱም ተጫዋች ክለቦች ለጋራ ጥቅም ሲባል ተጫዋቹን ጁላይ ላይ ጁላይ አንድ ጁን 30 ከሆነ በኋላ ከአንድ ጀስት ከሀያ ቀናት በኋላ ማሳው ይፋ ማድረግ ይፈልጋሉ፣ ሪያል ሶሲዳድም አርሰናልም። ስለዚህ በዚህ መካከል ሁለቱም ፋይናንሻል ጥቅም ሲባል ነው ይሄን ያደረጉት። ያ ማለት ግን ዶክመንት ላወጣል ማለት ኦፊሻሊ በህግ የተፈራረመ ነገር ሪያል ሱራት ተጫዋቹን ወይም ተጫዋቹን ሌላ ክለብ መርጦ ቢሄድ አሊያም ደግሞ ሪያል ሱራት ተጫዋቹን ሌላ ክለብ ለመሸጥ ቢስማማ አርሰናል እዚህ ጋር አይ ዶክመንት ላወጣ ብሎ ተጫዋቹን ማስቆም የሚችልበት ሁኔታ አይኖርም። ስለዚህ በላሊጋ በኩል ደግሞ ያለው ጫና ተጫዋቹ ምናልባትም የጠየቀው ማደሪድ መሆኑ ተጫዋቹ ምናልባት ሀሳቡን ሊቀይር የሚችሉ መረጃዎች መስፋት ይወጡ ይገኛሉ እና በዚህ ጉዳይ አሁን እንዳልከው ነው። እስከ ጁላይ አንድ ድረስ እየጠበቁ ባለበት ሁኔታ ነው እንግዲህ ማድሪድ በዚች ባገኛት ቀዳዳ ሾልኮ ለመግባት ጥረት እያደረገ ያለው እና ሪያል ማድሪድ ይህንን 26 ዓመት ስፔናዊ የመሃል ሜዳ ተጫዋች ማስፈር የሚችል ከሆነ ግን ድንቅ ግብዓት ነው መሆን የሚችለው። ኢቨን ማድሪድ ብቻ አይደለም፣ አርሰናል ራሱ በጣም ያጣውን ነገር ሊያገኝ ይችላል እየተባለ ነው የሚገኘው። በተለይ ተመልክተናል ስፔን ከፖርቹጋል በተደረገው ጨዋታ የኔሽንስ ሊግ የፍጻሜ ጨዋታ ላይ ምን ያክል ድንቅ ተጫዋች እንደሆነ ተመልክተናል። ከፔድሪ ጋር የሚጣመርበት ሁኔታ ኢቨን ፔድሪ ራሱ ተቀይሮ ወጥቶ ከነ ኢስኮ ጋር የሚጮትበት ሁኔታ ተመልክተናል እና ምን ያክል ጥሩ ተጫዋች እንደሆነ እያየን ነው። ምናልባት ማድሪድ ከተሳካለት ማስፈረም የሚችል ከሆነ የሞድሪች እና የክሩስ ቦታ እስካሁን ደረስ የተባለው የሚገኝው ምንድን ነው ማድሪድ ቦታ የቶኒ ክሩስ ቦታ ነው የሚሸፍን ትተዋል በትክክል አልተተካም የተባለው የሚገኝው ምናልባትም የእሱም ቦታ ለመሸፈን ማድሪድ ሁነኛ አማራጭ የሚያገኝበት እድልም ኖር ይችላል። አርሰናልም በተመሳሳይ ሁኔታ የመሀል ሜዳውን ለማጠናከር እንግዲህ ስምንት ቁጥር ሚና ያገኛል ተብሎ ይጠበቃል። በእርግጠኝ አርሰናል ቤት ከመጣ ያው አርቴታ የሚሰጠው ሚና ባይታወቅም፣ ስለዚህ በእርግጥ ተጫዋቹ አሁን ላይ ባለው ሁኔታ ሪያል ሶሴዳድ የመቆየቱ ጉዳይ ምንም ያበቃለት ጉዳይ ይመስላል። ነገር ግን ታዲያስ አቋርጦ የገባው ማድሪድ አሊያስ ደግሞ ከመጀመሪያ ጀምሮ ኮቴውን ሲከታተል የነበሩ አርሰናል የተጫዎች መዳረሻ ይሆናል የሚለው ጉዳይ አሁንም ድረስ የሚዲያዎች ትልቅ ትኩረት ነው ቀጥሏል። ስለዚህ አሁንም ያላበቀለት ጉዳይ ነው። የትኛው ክለብ 60 ሚሊዮን ዩሮ ከፍሎ ይህ ልጅ ያስኮበልላል የሚለው ነው የሚለው ጉዳይ አሁንም ያልተቋጨለት ጉዳይ ነውና ስለዚህ ምናልባትም ዙቢሜንዲን በቀጣይ አመት በላሊጋ አሊያም ደግሞ በፍሜል ጉል እንመለከተው የምንችልበት አጋጣሚ አለና ይሄ ጉዳይ እንግዲህ እኔ አልካል በቂ ይመስለኛልና ወደ ማይስ ዩናይትድ እንመለስ። አይደል ማይስ ዩናይትድ እንዴት ነው ሰሞኑን? ትንሽ ቀዝቀዝ አለ አይደል። በዝውውር መስኮቱ መጀመሪያ አካባቢ ቀድሞ የጀመረው ማይስ ዩናይትድ ነበር አይደል። ገና ዝውውር መስኮቱ ሳይከፈት ማቲያስ ኩኔን አስኮብሎ ነው የጀመረውና ከዛ በኋላ ወደ ብራያን ቤሞ በተከታታይ ቀናት ውስጥ የብራያን ቤሞ ዝውውር ተጧጥፎ ቀጥሎ ነበርና አሁን ላይ ግን ማድሪድ ለአርሳት እንደገባበት ቶተናም ሊገባ ይችላል የሚሉ ስጋቶች አሉ። በእርግጥ ስጋት አለ፣ ግን ምናልባት ከአሰልጣኙ ጋር ተያይዘው ነው አይደለ። ምናልባትም በዚያ የያዘን ለማንሳት ያህል አሰልጣኝ ቶተናም የብሬንትፎርዱ አሰልጣኝ ለማምጣት እንግዲህ ቶማስ ፍራንክን ለማምጣት እንግዲህ እያሰቡ ነው የሚገኙት አይደለ። ስለዚህ የተደራደሩ ነው። ስለዚህ ምናልባትም አንዳንድ ጊዜ እንዴት ነው ተጫዋቾች ብሬንትፎርድ ላይ አብሮ ስለሰሩ ቶማስ ፍራንክ እና ብራይንን ቤሞ ምናልባትም በተሰናም ቤትም አብሮ የመስራት እድል ስለሚኖራቸው ወደዚህ ይመጣል የሚሉ በሀሳብ ደረጃ ነው። ግን ያም ሆኖ የተጫዋቹ ምርጫ አሁኑ ቢሆን ማንቸስተር ናይተር ዩናይትድ ሲል ነው እያሳወቀ ያለውያል የሚገኘው። ስለዚህ ምናልባት አሰልጣኙ ሀሳቡን አስቀይሮ ወደዚ ስላል የሚለው ምናልባት አናሳ እድል ይመስላል። ይህንን ጭምጭምታ ጭራሽ ውሃ ሊቸልስበት የሚችል ዜናዎች እየወጡ ነው እና በቅርብ ደቂቃዎች ሜል ይዞት እንደወጣው መረጃ ከሆነ ጭራሽ ልጁ ከክለቡ ጋር ንግግር በሚያደርግበት ወቅት ከማንቸስተር ዩናይትድ ጋር ማለት ነው የ19 ቁጥር ማሊያ እንዲሰጠው ጥያቄ አቅርቧል እያሉ ነው እና ዩናይትድም ፍቃድ ሰቶታል እየተባለ ነው እና ይሄ ጨራሽ ከቶትናም ጋር ያለውን ነገር ጋር አሁን ላይ የሚቀረው ምን ያህል የሚለው ነው፣ የሁለቱም ክለቦች መስማማት ብቻ ነው። የመጀመሪያ ዙር ጥያቄ ዩናይትድ አቅርቦ እንግዲህ ብሬንትፎርድ ውድቅ ማድረጉ ይታወሳል። ነገር ግን ሁለተኛው ዙር ጥያቄ አቅርቧል፣ በቅርብ ቀናት ውስጥ። ታዲያ በዛች ጥያቄ ዙሪያ ነው አሁን ውይይት እያደረጉ የሚገኘው። እና በአንድ ጥያቄ እኮ አይሳካም። ብዙ ጊዜ አንድ ጊዜ ካቀረብክ ውድቅ አድርገው ከዛ በኋላ አምስትም አስርም ይጨምር። ነገር ያው የሳውዲ ክለቦች ካልሆኑ በቀር፣ የሳውዲ ክለብ እሱ የተለየ ነው፣ እነሱ ስለማይጨነቁ ማንኛውም እሱ ጋር ሰን ያቀር እኮ። የሩቤን አሞሪም ወደ ማንስተር ዩናይትድ ሲመጣ የኮሬዥን ተይዞት ይመጣል አይደል የተባለው። በእርግጥ አሁንም ቢሆን ተጫዋቹ ወደ ዩናይትድ ይቀላቅላል የሚሉ እምነቶች አሉ። ነገር ግን ሩቤን አሞሪም ማንስተር ዩናይትድን መረከቡ ለቪክተር ዮኬሬሽ ዩናይትድ ማስፈረም ዋስትና ሚስት ጉዳይ አይደለም። ከብሪንትፎርድ ጋር፣ ከቶትናም ጋር አያዜ ለማንሳት ስለፈለግኩ። ስለዚህ ኢቨን ተሳክቶ ቶማስ ፍራንክ ወደ ቶትናም አሰልጣኝ የሚሆን ራሱ ከሆነ ለሩበን ማን ነው ብራን ቤሞ ቶተናም ያቀናል ማለት አይደለም። ና ተጫዎቹ የግል ጉዳይ ዋነኛው ከሰልጣኙ ተጫዎቹን አእምሮ ከሚያስቀይሮ በላይ ተጫዎቹ አምሮ በራሱ አምሮ የሚመርጥበት ትልቅ ሚና ኖራል ተብሎ ይጠበቃልና ቪክቶር ዮኬሬሽ ጋር ለመቆየት ቅድም ወቅታዊ ላይ ትንሽ ለመነካካት ተሞክሮ ነበረ። ቪክቶሪ ኩሌሽ እና ስፖርቲንግ ሊዝበኖች ትንሽ መቃቃር ውስጥ ገብተዋል። ቅድም ለመጥቀስም ሞከራል። አንተ ከኢንስታግራም ባዮ ላይ የስፖርቲንግ ሊዝበን ተጫዋች መሆኑን የሚያሳውቀውን የስፖርቲንግ ሊዝበንን ስምን መሰረዙ ነው ማጥፋቱ ነው እየተመለከትን የምንገኘው። ይህ የሆነበት ምክንያት እንግዲህ ቀደም ሲል ስፖርቲንግ ሊዝበኖች ለተጫዋቹና ለወኪሉ ያሳውቋቸው ነገሮች ቢኖር በ50 ሚሊዮን ዩሮ እና እየታየ በሚጨምር አምስት ሚሊዮን ዩሮ በአጠቃላይ እስከ ሀምሳ አምስት ሚሊዮን ዩሮ በሚደርስ ዋጋ ልጁን ለመልቀቅ ፍላጎት እንዳላቸውና ማንኛውም ክለብ ይንን ዋጋ ይዞ ከመጣ ልጁን መውሰድ እንደሚችሉ ነበረ ወኪሉና ዮኬሬሽ የሚያውቁት ማለት ነው። ነገር ግን አሁን ይህን ክረምት እየተመለከተ እንደሚገኘው ከሆነ ከስልሳ ምናምን ሚሊዮን ፓውንድ በላይ ነው እየጠየቁ የሚገኙ ይህም እንግዲህ ተጫዋቹና ወኪሎቹን ያናደዳቸው ነገር ሆኖ ተከስቷልና በክለቡና በእነሱ መካከል ትንሽ መቃቃር ውስጥ ገብቷል።